አስደንጋጩ ውሳኔ ደረሰ የሀንቾ የሀንቾ አባት ፋይሉን አወጡ ከደበቁበት ማለት ነው። እናም ከዚህ በፊት ሆስፒታል እንዳሉ እና ሕክምናውን ሲከታተሉ ቆይታው ያለውን ነገር ለአባቷ ተናገረች። ሀንቾ ማለት ነው። ምክንያቱም ሜላት የትኛውንም መረጃ እንኳን ቢያሳዩት የሜሉዬ እናትም ያለውን እውነት እንኳን እያንዳንዱን ትውስታ ልታስረዳት ብትሞክርም ነገር ግን ወይዘሮ ሜላት መቀበል አልቻለችም። ሲቀጥል ደግሞ የሀንቾ አባት እያንዳንዱን መረጃ አውጡ ተዘረገፈው ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። በስተ መጨረሻም ወይዘሮ ሜላት ተዋረደች ማለት ነው። ለምን የሚነግሯትን በሙሉ በፍጹም አትቀበልም ማለት ነው። እያንዳንዱን ትውስታ የወይዘሮ ሜላት እናት መታ ነበረ። ሁሉንም ነገር ነግራታለች ሁሉንም ነገር ነግራታለች። ሀንቾ በልጅነቷ እያለች ምን እንደምታደርግ ምን ማድረግ እንደምትፈልግ እያንዳንዱ ነገር በትውስታ የወይዘሮ ሚላት እናት አይታው ነበረ። እያንዳንዱን ነገር ለማስረዳት ብትሞክርም በፍጹም አልቀበልም፣ እሷ ሰራተኛ እንጂ ልጄ ልትሆን አትችልም አለች። በጣም ስትበሳጭ ነበር፣ ሀንቾንም ስታበሳጫት ነበረ። ከዛም በኋላ በስተመጨረሻ ሀንቾ ሲጨንቃት ለአባቷ ከሆስፒታል ከወጣ በኋላ ተናገረች ማለት ነው። እናም ከሆስፒታል ከወጣ በኋላ ያለውን እውነታ ስትናገር ልጄ አንቺ እኮ ስትታመሚ ያሳከምኩሽ እያንዳንዱ መረጃዎች በሙሉ አክሱም ላይ ያገኘውሽ በምን ምክንያት እንዳገኘውሽ እያንዳንዱን ነገር እኔ ለወይዘሮ ሜላት ፋይሎችንም ሆነ ደብቅ ያስቀመጥኩት ወረቀቶችንም የምስክር ወረቀቶችን እያንዳንዶቹ በእኔ እጅ ስላለ አትጨነቂ። እኔ አሳልፌ ነው አሁን የማሳየው አለ ማለት ነው፣ ይህ ሀንቾ አባት። ሀንቾም እሺ አባ አለች። ከዛም በኋላ አሁን እኔ ስራ መሄድ አለብኝ አባ፣ እንደውም አረፈርሽ ብለው ደግሞ እንዳይቆጡኝ ስትል ችግር የለም ልጄ፣ እሽ በቃ ሂጅ ያሏት ማለት ነው። ከዛም በኋላ ሀንቾ ወደ ስራ ልትሰማራ ሄደች። እናም ገና ከመግባቷ በጣም አመናጨቀቻት ማለት ነው። ከዛም ወይዘሮ ሜላት ሀንቾን ስታመናጨቃት፣ ሀንቾ ደግሞ አዘነች። ወይኔ እንደው እንደው ምን አድርጌያት ነው? ግን ምን ብበድላት ነው? በትንሹም በትልቁ እኔ ላይ የምትጮ እንዴ? እቺ ሴትዮ ምን ሆናለች ብላ ተናደች ማለት ነው። ምክንያቱም ያናድዳል። ሁልጊዜ በትንሹም በትልቁም እውነት ለመናገር ይቅርታ ትጠይቃለች። በትንሹም በትልቁም ይቅርታ ትየ ካጠፎ ይቅርታ ካጠፎ ይቅርታ ካጠፎ ይቅርታ። እና በጣም እኔ እንጃ አላውቅም። በነገራችን ላይ በቃ ባህሪዋ በጣም ጥሩ ባህሪ ነው፣ የሀንቾ ባህሪ ማለት ነው። እንደዛ በጣም ይቅርታ እያለቻት ሁልጊዜ፣ ትንሽ ነገር ስታጠፋም ይቅርታ እየጠየቀቻት። ትላንትና ደግሞ የሚገርማቸው ነገር በጣም ያበሳጭቻት፣ ለምን አባቷን ለማየት ሄዳ ስለነበር እናም አረፈደባት። በቃ አረፈደባት። ከዛ ወይኔ ጉዴ ነው ዛሬ እኮ አባዬ፣ አርፍዶብኝ አይደር ስራ ሳልሄድ ስትል እኮ ልጄ ከምትቀሪ ይሻላል ሲላት፣ አዎ ከምቀርማ፣ ይሻለኛል ብሄድ ይሻለኛል አለች። ሄደች። ከዛም በኋላ ወይዘሮ የሚላት አመናጨቀቻት። ሲቀጥል ደግሞ ለእናት የተውሉ ብለሽ ምግብ ስሪ ስትል እንዴ ማማ መተዋል እንዴ? አዎ መተዋል። ከዛም በኋላ እየሮጠች ሄዳ ቀድማ የሚሉን እናት እውነት ጉልበታቸው ላይ ሳመቻቸው ጥምጥም ብላ እንጂ አላቅም። በቃ ምን ልበላችሁ። ከዛም በኋላ እያንዳንዱ ነገር የወይዘሮ የሚላት እናት ማስታወስ ጀመረች። እንዴ እቺማ ሀሴት ናት። ይህች ሴት መሆን አለባት፣ ራሷ ናት። ድንቦሽ ያለች ደግሞ ከለሯ መልኳ በፍጹም አልተቀየረም፣ ራሷ ናት ማለት ጀመረች። ከዛ እማማ እኔ እጆትን አሳጥባለሁ የምትወዱትን ምግብን የምትፈልጉትን ነገር እኔ እሰራለሁ። እማማ ምን ልስራሉት? የምር ደስ ሲል ስነስርዓቷ ግን ማለት ነው፣ በጣም ነው የተመቸችኝ። ከዛ ልጅ ችግር የለውም አለቻት። አይ እንደዛማ ሊሆን አይችልም ግን አሁን አርፍጄ ነው የመጣሁት። ብቻ እትዬ ምን እንደምትለኝ አላቅም። እርስዎ የምትበሉትን ብቻ ንገሩኝ፣ እኔ አሁን ቶሎ አዘጋጃለሁ። ቶሎ ቶሎ ብዬ እያለች ሳለ እንደ አጋጣሚ ወይዘሮ ሜላት መጣች። ምን እየሰራች ነው? ምን ስትሰሪ ነው ያርፈች አለቻት። አይ አባዬን እኮ ሆስፒታል ላይ ሄጄ እዛ ትንሽ ቆይቼ ነው ስትል፣ እንዲ ምንድን ነው ቆያ እንጂ ለምደ ማሰሚ ጭራሽ አሁንስ ስጥ ጠግበሻል ምናምን ስትላት፣ እትዬሽ ይቅርታ አለቻት። ማለት ነው የምን ይቅርታ ነው ሁል ያለቻት እንትን ስታመናጭቃት፣ ወይኔ እቺ ሴትዮ ቆይ የምንሆና ነው እንዲህ? ምን አድርጊያት ነው ምን በበድላት ነው እያለች ከዛ በኋላ ምግቧን መስራት ጀመረች። ከዛም ምናሴ መቶ ነበር። ምናሴ ሀንዬ እንዴት ነሽ ስላት፣ ደህና ነኝ እኮ ግን ዛሬ አረፈድኩኝ እኮ ስትል፣ አይ ችግር የለም፣ ዋናው መምጣትሽ ነው ሲላታ፣ አባባ ትንሽ አመማርቆት ሆስፒታል ስለነበር ነው ለዛ ነው ሰሞኑን እያረፈድኩ የምመጣው ብላ ስትናገር በቃ ዋናው መምጣትሽ ነው ሀኒዬ አላት ማለት ነው። እናም ደግሞ ሰላም እና የወይዘሮ ሜላት እናት የሌለ ነው በቃ የሚዋደዱት። ወይኔ ሰላም እያንቺም ልብ ገዝተሽ ለዚህ በቃሽ፣ ምግብ ሁላ መስራት ጀመርሽ፣ እያለች እያወራች እያለ ወይዘሮ ሜላት ደግሞ እንዴ አሁንም እኮ ጎብዘዋል ጎብዘዋል በተለይ ሀናን በቃ ሁሉም ነው የሚወዷት፣ በተለይ ምናሴ፣ ሰላምዬ በቃ ሀናን በጣም ነው የሚወዷት። ደግሞ አሁን ላይ ሁሉም መስራት ችለዋል ይገርማል አለች ማለት ነው። ከዛም በኋላ አዎ እንዴ ሰላም ምግብ ምሰራ ከሆነ ጎብዛለች። በፊት በጣም ነበረ ባህሪዋ የሚያስቸግረው ምናምን እያለች ስታወራ፣ አው እኮ አሁን በጣም ጎብዛለች እያለች ነበረ። ሲቀጥል ደግሞ ያለውን ነገር እውነታውን የወይዘሮ ሜላት እናት ለሚሉዬ ለማስረዳት ስትሞክር፣ አይ በፍጹም ይሄማ ሊሆን አይችልም እባክሽን እማዬ በዚህ ነገር ውስጥ አትግቢ ስትላት፣ እኔ እያንዳንዱ ትውስታው እየመጣብኝ ነው። ተረጋግተሽ አንች አንቺ ብቻ አስቢበት። እቺ ልጅ ያንቺ ልጅ ናት። ሰራተኛ ይሄ ያልሽ የምታመናት ጭቀት ያንቺ ናት። ወደድሽም ጠላሽም አምነሽ ተቀበይ ስትላት፣ በፍጹም ይሄ ሊሆንም አይችልምም አምኜ ልቀበልም አልፈልግም። በዚህ ነገር ውስጥ እማዬ አንቺ አትግቢ አለቻት። በስተመጨረሻ ያለውን ነገር እውነታውን ለማወቅ ሀንቾ ስለምትፈልግ ለአባቷ ስትናገር አባቷ ደግሞ ከዚህ በፊት ደብቆ ያስቀመጡት እሷን ከአክሱም እንዳገኟት አግኝተዋት እንዳሳደቋት ታማም በነበረችበት ሰዓት እንዳሳከሟት በጣም ብዙ መስዋዕቶችን ባህና በኩል የከፈሉትን በሙሉ እያንዳንዱን አንድ በአንድ መረጃውን ይዘውት ስለነበረ ከዛም በኋላ ያለውን ነገር ቀጥታ ሀንቾ ስትናገር አባቷም እንዲህ ምን ችግር አለ? ሁሉም ነገር እኮ አለ እኔ ጋ እኔ እነግራቸዋለሁ። እኔ መረጃውን አሳያቸዋለሁ። መረጃውን ካዩ በኋላ በትክክለኛ ያለ ዲኤን ምርመራ ራሱ ይሄ መረጃ እኮ ከበቂም በላይ ነው ብለው የሃና አባት ሲናገሩ፣ ሀንቾ እሺ በቃ አባ እንደዛ ከሆነ እሺ በቃ እኔ እውነታውን ለማወቅ እንጂ እኔ ምንም የምፈልገው ነገር የለም። እውነታውን ለማወቅ ያለው ምክንያቱም ታሪኬ ስለተሰረቀብኝ ያለውን እውነታ አውቄ አርፌ መቀመጥ ነው የምፈልገው። ለምን ውሸታ መሆን የለብኝም። በራሴ ታሪክ ውሸታም እንዳያደርጉኝ ብዬ ነው እንጂ እኔ ምንም የምፈልገው ነገር የለም። ከምንም በላይ አንተ ትበልጥብኛለህ አለች። ከዛም በኋላ አይ ችግር የለውም ያለውን መረጃ እኔ አቀርብላቸዋለሁ። ከዛም በኋላ ያለ ዲኤን ምርመራ ይሄ ራሱ ከበቂ በላይ ነው አሉ ማለት ነው የሀንቾ አባት ሀንቾን ከዛ የምሻለች። ሰላምዬ ደግሞ ከወይዘሮ ሜላት እናት ጋር እያወራች እየተጫወተች ነበረ እና ምንድን ነው አግብተሽ ነበር እንዴ ስትላት፣ አዎ አግብቼ አግብቼ ነበር አለች። ግን ፍቅረኛ ነበራት። ትዝ የሚላችሁ ከሆነ አንድ ሰሞን በጣም ታማ አስወርዳ ነበረ እና እና አዎ እኮ ነበረኝ ማማ ስትል፣ ግን እኮ ወልደሽ አላለል ስትላት፣ እንደዛ በሉት አለች ማለት ነው። ግን አስወርዳለች ማለት ነው። በዛን ሰዓት ታማ ነበር በጣም ማለት ነው። በዛን ሰዓት በታመመችበት መመችበት ሰዓት እንደውም ሀንቾ እነሱ ቤት ተቀጥራ ሰራተኛ ሆና እየሰራች እያለ ደም ቢያፋልጉ ቢያፋልጉ እንደው የምታስታውሱ ከሆነ ማለት ነው በቃ ከደሟ ጋር ተመሳሳይ ደም ሲጠፋ ነው በስተመጨረሻ የሀንቾን ደም ወስደው ለእሷ የተሰጣት እና በዛም የተነሳ ሀንቾን በጣም ነው የምትወዳት። የሚገርማቸው ነገር አንቺ እኮ ከምንም በላይ ነሽ ለኔ። ስለዚህ ሀንቾዬ አንቺ ምንም ነገር ይፈጠር አንቺ ብቻ ከእኔ አትራቂ። እኔም ከአንቺ አድርግም አንቺ ለኛ እህታችንሽ ምንም ምንም ይሁን ዲ ንምርመረው ምንም ምንም ይሁን እህቴንሽ አንቺ ስትላት ሀንዬ ሰላምዬ እኔ በጣም ነው ማመሰግነው ከልቤ አመሰግናለው አለች ማለት ነው። እርግብ ደግሞ እስከ ክችን ድረስ ሄዳ ቆይ አንቺ ምን እያረግሽ ነው? እያ የምታደረጊው ነገር ግን እየታወቀሽ ነው። ለምንድነው አርፈሽ የማትቀመጭው? ምን ለመስራት እየሞከርሽ ነው? ብላ ክችን ላይ ሄዳ እርግብ ሀንቺውን ታስፈራራታለች። ሀንቾ ደግሞ እንዴ ቆይ አንቺ ምን ልሆን ነው የምትዩ? ተይም በእናት ስራ ልስራበት ምን ላድርግሽ? አሁን ደግሞ ምን ፈለግሽ? ምን አድርግኝ ነው የምትዩ? እባክሽን ስራ ልስራበት ውጭ ሊንከክችን አለቻት ማለት ነው። እርግብን ማለት ነው። ከዛ ልታንቃት ልታንቃት እንደባለፈው ማለት ነው ክችል ላይ በቃ እንደውም እርግብ ውሸቷ ስለታወቀ፣ ወይዘሮ ባዩሽም ውሸታቸው ስለታወቀ አሁን ላይ ያፍራሉ ቤት ውስጥ ማለት ነው። ሌላ ይቅርና በቃ በፊት እንደውም እማየም ትላለች። አሁን ላይ ትንሽ ራቅራቅ እያለች ነው እርግብ። ለምን እያንዳንዱ ነገር ቀስ በቀስ እውነታው እየወጣ ስለሆነ ያለው ነገርም እየተነቃም ስለሆነ እየታወቀም ስለሆነ አሁን ላይ ግራ ተጋብታ በቃ ምትሆነው የምጨብጠው ነው ያጣቸው እርግብ እና እየሮጠች በቃ ሀናን ለማነቅ ሀናን ለማስጨነቅ ሀናን ለማስቸገር ነው የምትሮጠው ማለት ነው። በየትኛው ማቅጣጫ ወደ ሀና ትሮጣለች? በየትኛው ማቅጣጫ ሀናን ለማዛዘን ትሮጣለች ማለት ነው። ለምን በቃ ያለው ነገር ግልጽ እየወጣ ስለሆነ ከወይዘሮ ባዮሽ ጋር እርግብ ተመሳጥራ እንደምትሰራ ሁሉንም ክፋት ደግሞ ሀንቾ ስለምታቅ በቃ በእኔ መረጃ አንቺ ድርቅ ስትያታፍሪም እንዴት ላታለች። እርግብ የምን መረጃ የምን የኔን ወስደሽ የኔ ወስደሽ የራሴ ስትያታፍሪም ያታፍሪም እንዴ፣ እሱማ እኮ ይለይለታል። ቆይ ይሄ ብቻም ሳይሆን ሌላ መረጃ እራሱ አባየጋለ ሄ እወቂ ስትላት፣ ተናደደች፣ ተቃጠለች። ውህ አለች። አሁን አክስቴ ምንድን ነው የማደርገው? እንደዚህ እንደዚህ እያለች ነው ሀንቾ ምናምን ስትላት፣ እባክሽ አንቺ ደግሞ ስራሽን መሰር ሆን ተጠንቀቀሽ ስሪ ብላ ክስቷ አበሳጨቻት። እናም አሁን ላይ ያለውን እውነታ ደግሞ አቶ መስፍንም ማረጋገጣቸው አይቀርም። አሁን ላይ የወይዘሮ ሜላት እናት መምጣታቸው በጣም አሪፍ ነው። እንኳንም መጡ ነው የምለው እኔ። መምጣታቸው እያንዳንዱን ነገር ለሀንቾ እንደሚጠቅማት ተስፋ አድርጋለሁ ምክንያቱም በቃ ያለውን ነገር በደንብ አድርጋ የወይዘሮ ሜላት እናት በደንብ ታውቃለች። ከልጅነቷ ጀምሮ የሀኒን ባህሪ እያንዳንዱን ነገር ታውቃለች ማለት ነው። ሀንቾ ምን እንደምትፈልግ ምን እንደማትፈልግ ምን አይነት ልጅ እንደሆነች እያንዳንዱን ነገር ጠንቅቃ ነው የምታውቀው። የሚገርማችሁ ነገር በደንብ አድርጋ ጠንቅቃ ታውቃለች ማለት ነው እና ለዛ ነው እባክሽን ልጄ ሜሉዬ ተረጋጊ፣ ለውሳኔ አትፍጠኝ፣ አትቾኪ፣ ሁሉንም ነገር ተረጋግተሽ አስቢበት። በችኩላ እና በፍጥነት የሚወሰን ነገር መጨረሻው አያምርምና እባክሽን ተረጋግተሽ አስቢ። እኔ እንደሚመስለኝ ከሆነ እርግጠኛ ሆኜ የምነግርሽ ሰራተኛ ብለሽ የቀጠርሻለች ራሷ ሀሴት ናት፣ አትሳሳች አለቻት። እንዴማ የገባሽን፣ በቃ በእኛ መካከል አትግቢ። እንዴ፣ ምን አገናኘው? ሲጀመር ምን አገናኘው ከሴት ጋር ሀናና ሴትን ምን አገናኘው? በቃ ምንጭቅ ምንጭቅ ምንጭቅ ነው። እናቷንም ምንጭቅ ታደርጋለች፣ ከመስፍን ጋርም እንደዛው። ሜሉ አሁን ላይ እውነት መረጃውን ካየች በኋላ ሜሉ ተዋረደች ማለት ነው። መረጃ በሀንቾው አባት እጅ እንዳለ አላወቀችም ነበረ። እናም ለዛ ነው ሀናን ስታመናጭቃት የነበረው እና አሁን ላይ መረጃውን በሀንቾ አባት እጅ ሲገኝ ግራ ተጋባች። በጣም ደነገጠች። የሚገርማቸው ነገር እና በሀንቾ አባት እጅ መረጃውን እንዳለ ስላላወቀች ነው ስትፎክር የነበረው እና አሁን ላይ ተዋረደች። ለዛሬ ይን ይመስላል። ባይ ባይ።